አርእስተ ዜና። በኤምፖክስ የተያዙ ዜጎች ቁጥር 22 መድረሱን የጤና ሚኒስቴር አስታወቀ። የጤና ሚኒስቴር ባወጣው መረጃ ለ30 ሰዎች በተደረገ ምርመራ ተጨማሪ ሶስት ሰዎች በቫይረሱ መያዛቸው መረጋገጡን አስታውቋል። በቆይታችን ይዘነዋል። የኢትዮጵያ ሎተሪ አገልግሎት መመሪያ ከገቢዎች ሚኒስቴር መመሪያ ጋር አይጣጣምም ተባለ። ተቋሙ ገቢ መሰብሰብ ብቻ ሳይሆን በሀገሪቱ ወጣቶች ላይ አሉታዊ ጫና እንዳያደርስ ሚዛናዊ የአሰራር ስርዓትን ሊከተል እንደሚገባም ጠቁመዋል። በዝርዝር ትሰሙታላችሁ። በትግራይ ክልል አካል ጉዳተኞች ድጋፍ እየተደረገላቸው አለመሆኑን የሚያሳይ ጥናት መስራቱን የኢትዮጵያ ሕዝብ እምባ ጠባቂ ተቋም ገለጸ። ተቋሙ አክሎም በክልሉ ለአካል ጉዳተኞች ሕግና ደንቦች ተገዥ አለመሆንና ተግባራዊ ለማድረግ ፈቃደኛ ያለመሆን የመንግስት አስፈጻሚ አካል ቁርጠኝነት የትኩረት ማነስና ቸልተኝነት መኖሩን አንስቷል። በዝርዝር ይዘነዋል። እስራኤል ሁሉንም ቀይ መስመሮች ጥሳለች ሲሉ በተባበሩት መንግስታት ድርጅት የኢራን መልእክተኛ አምባሳደር ሰኢድ ኢራቫኒ ተናግረዋል። እስራኤል ሉዓላዊነታችንና የግዛት አንድነታችንን ጥሳ ጥቃት ፈጽማብናለች ያሉት አምባሳደሩ በተባበሩት መንግስታት ድርጅት ቻርተር አንቀጽ 51 መሠረት ራሳችንን እየተከላከልን ነውም ብለዋል። ተጨማሪ አለን። ትራምፕ ኢራናውያን ቴህራንን እንዲለቁ አዘዙ። የኢራንና የእስራኤል ግጭት ተባብሶ መቀጠሉን ተከትሎ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በካናዳ እየተካሄደ ያለውን የቡድን ሰባት ጉባኤ አቋርጠው መመለሳቸው ተገልጸዋል። ሌላኛው ጉዳያችን ነው። እኔና ሌሎች መረጃዎችን አብራችሁን ስትቆዩ እነግራችኋለን። ከዜናዎቹ ጋር ዳግም ተገኝ ነኝ። በትግራይ ክልል አካል ጉዳተኞች ድጋፍ እየተደረገላቸው አለመሆኑን የሚያሳይ ጥናት መስራቱን የኢትዮጵያ ሕዝብ እንባ ጠባቂ ተቋም ገለጸ። ተቋሙ አደረግኩት ባለው ጥናት ከተለዩ የአሰራርና የህግ ክፍተቶች መካከል ህጎችን ለመተግበር በመንግስት ስራ አስፈጻሚ አካላት በተለይ በሰራተኛና ማህበራዊ አገልግሎት በቂ ትኩረት አለመሰጠቱ፣ መስማት የተሳናቸው አካል ጉዳተኞች የምልክት ቋንቋ ተርጓሚና መንገድ መሪ ስለሚያስፈልጋቸው ሁለት ሰዎች አንቀጥርም የሚል አስተሳሰብ በሰፊው መኖሩን ገልጿል። ተቋሙ አክሎም በክልሉ ለአካል ጉዳተኞች በወጡ ህግና ደንቦች ተገዥ ያለመሆንና ተግባራዊ ለማድረግ ፍቃደኛ ያለመሆን የመንግስት አስፈጻሚ አካል ቁርጠኝነት የትኩረት ማነስና ቸልተኝነት መኖሩ፣ የበጀት እጥረት እንዲሁም የክልሉ ትምህርት ቢሮ የልዩ ፍላጎት ትምህርት ቤቶችን አስፈላጊ በጀትና የሰው ኃይል በመመደብ የሚያስፈልጉ ቁሳቁሶችና የመማሪያ ክፍሎች ላይ ውስን ድጋፍና እገዛ ብቻ እንደሚያደርግ በጥናቱ መመላከቱን ገልጿል። ዛሬ ባወጣው መረጃም በ2016 ዓ.ም በተደረገ የዳሰሳ ጥናት ከ6.9 ሚሊዮን ህዝብ ብዛት መካከል የጊዜያዊ መንግስት ከሚያስተዳድራቸው ወረዳዎች ብቻ ከ650 ሺህ በላይ አካል ጉዳተኞች እንደሚገኙ ማስታወሱን ከተቋሙ ማህበራዊ ድረገጽ ያገኘነው መረጃ ያመላክታል። በሀገር ውስጥ የባለ ሀያ ጫማ ኮንቴነሮች እጥረት በመኖሩ 104 ባለ 20 ጫማ ኮንቴነሮች ከጅቡቲ ወደብ በማምጣት ለላኪዎች መቅረቡን በኢትዮ ጅቡቲ ባቡር አክሲዮን ማህበር የግሎባል ሎጂስቲክስ ዳይሬክተር ወይዘሮ ምንተስኖት ዮሐንስ ተናግረዋል። በመጪዎቹ ወራት የቡናና የጥራጥሬ ምርቶችን የውጭ ንግድ ለማቀላጠፍ የሚያግዙ መሆኑን፣ በተለይም የቡና ምርት ጥራቱን ጠብቆ ለውጭ ገበያ እንዲቀርብ የቅሸባና የጥራት መቀነስ እንዳይከሰት በሀገር ውስጥ ታሽጎ እንዲወጣ መመሪያ መቀመጡም ተገልጿል። አክሲዮን ማህበሩ ከሜዲትራኒያን የባህር ትራንስ ፖርት ኩባንያ ጋር በመተባበር ኮንቴነሮቹ ከጅቡቲ ወደብ ወደ እንዶዴ ባቡር ጣቢያ ማጓጓዙንም አስታውቋል። በተለይም የቡና ምርት ጥራቱን ጠብቆ ለውጭ ገበያ እንዲቀርብ የቅሸባና የጥራት መቀነስ እንዳይከሰት በሀገር ውስጥ ታሽጎ እንዲወጣ መመሪያ መቀመጡን የግብርና ሚኒስቴር አስታውቋል። የኮንቴነሮቹ መቅረብ ላኪዎች በጅቡቲ ወደብ የኮንቴነር አገልግሎት ለማግኘት የሚባክንባቸውን ጊዜና ወጪም ያስቀራል ተብሏል። የኢትዮጵያ ሎተሪ አገልግሎት ከተለዩ አስራ አምስት የክዋኔ ኦዲት ግኝቶች መካከል ዘጠኙ ከገቢዎች ሚኒስቴር ጋር ባለው የመመሪያ ለመጣጣም ማስተካከያ ያልተደረገባቸው መሆናቸው ተገለጸ በእድል ሎተሪ ከፍቃድ አሰጣጥና እድሳት ከክትትልና ቁጥጥር ከተሰብሳቢ ገቢ ዘርፉን በቴክኖሎጂ ከማዘመንና ህገወጥነትን ከመከላከል አኳያ በተለዩ የክዋኔ ኦዲት ግኝቶች ላይ ተቋሙ ተጨባጭ የርምት ማስተካከያ አለማድረጉን ገልጿል ተቋሙ ገቢ መሰብሰብ ብቻ ሳይሆን በሀገሪቱ ወጣቶች ላይ አሉታ የጫና እንዳያደርስ ሚዛናዊ ያሰራ የማስተማር ስርዓትን ሊከተል እንደሚገባም ጠቁመዋል። የኢትዮጵያ ሎተሪ አገልግሎት ዋና ስራ አስፈጻሚ ቤዛ ግርማ በበኩላቸው የክዋኔ ኦዲት ግኝቶችን ለማረም ጥረት እየተደረገ መሆኑን ገልጸው በተቋሙና በገቢዎች ሚኒስቴር መካከል ያለው የህግ ግልፀኝነት መፍትሄ እንዲያገኝ እገዛ እንደሚያስፈልግም ተናግረዋል። በስፖርቱ ውርርድ ሎተሪ ላይ በነበሩ የህግ ክፍተቶች ማህበረሰቡ ላይ አሉታዊ ተጽዕኖ መድረሱን የገለጹት ስራ አስፈጻሚዋ ከጉዳቱ አንጻር የውርርድ ማጫወቻ ቤቶች በጸጥታ አካላት እንደተዘጉ ማስረዳታቸውን ከህዝብ ተወካዮች ምክር ቤት ማህበራዊ ትስስር ገጽ ያገኘነው መረጃ ያመላክታል።

የንግድና ቀጠና የትስስር ሚኒስቴር ጸረ ንግድ ውድድር ተግባር በመፈጸማቸው ምክንያት በፍርድ ቤት ክስ ክትትል ከተወሰነባቸው አራት ነጋዴዎች ወደ አራት ነጥብ ዘጠኝ ሚሊዮን ብር የሚጠጋ የቅጣት ገንዘብ ወደ መንግስት ካዝና ገቢ እንዲሆን ማድረጉን አስታወቀ። በ2017 በጀት ዓመት የፍርድ ውሳኔ አፈጻጸም ክስ ክትትል በማድረግ ከዓመታዊ የሽያጭ ገቢያቸው ላይ አምስት በመቶ የገንዘብ መቀጮ እንዲከፍሉ በሰጠው ውሳኔ መሰረት የተገኘው የጸረ ንግድ ውድድር ቅጣት ገቢ ነው። ከዚህ በተጨማሪም የሸማቾችን መብትና ጥቅም ከማስጠበቅ አንጻር ሸማቾች ከገበዩት የንግድ ዕቃ ጋር በተገናኘ የገንዘብ መጠኑ ወደ 26 ሚሊዮን ብር የሚገመት የሸማች አቤቱታዎችን በመቀበል ምርመራና ማጣራት ተደርጓልም ተብሏል። አቤቱታ ባቀረቡት ሸማቾች ምርጫ ጉድለት በተገኘበት የንግድ ዕቃ ምትክ ያለምንም ተጨማሪ ክፍያ ትክክለኛ የንግድ ዕቃ እንዲተካላቸው ወይም ጉድለት ላለበት የንግድ ዕቃ የከፈሉት ክፍያ እንዲመለስላቸው መደረጉን የጸረ ውድድርና ሕግ ጥሰት መከላከል ዴስክ ኃላፊ አቶ ጌትነት አሸናፊ ገልጸዋል። እንደ እርሳቸው ገለጻ በበጀት ዓመቱ በ23 የጸረ ውድድር ንግድ ተግባራት ምርመራ በማጣራት የ19 ምርመራ መዝገቦችን በማጠናቀቅ የተለያየ ይዘት ያለው ሕጋዊ አስተያየትና ውሳኔ እንዲሰጥባቸው ተደርጓል ብለዋል። በኤምፖክስ የተያዙ ዜጎች ቁጥር 22 መድረሱን የጤና ሚኒስቴር አስታወቀ። የጤና ሚኒስቴር ባወጣው መረጃ ለ30 ሰዎች በተደረገ ምርመራ ተጨማሪ ሶስት ሰዎች በቫይረሱ መያዛቸው መረጋገጡን አስታውቋል። እስካሁን በአጠቃላይ በተደረጉ 205 ምርመራዎች 22 ሰዎች ቫይረሱ ተገኝቶባቸዋል። በተጨማሪም 8 ሰዎች በለይቶ ሕክምና ላይ ያሉ ሲሆን፣ 13 ሰዎች ማገገማቸው በመረጃው ተካቷል። እስካሁን የአንድ ሰዎት ማለፉንም ጠቁሟል። እስራኤል ሁሉንም ቀይ መስመሮች ጥሳለች ሲሉ በተባበሩት መንግስታት ድርጅት የኢራን መልእክተኛ አምባሳደር ሰኢድ ኢራቫኒ ተናግረዋል። እስራኤል ሉዓላዊነታችንና የግዛት አንድነታችንን ጥሳ ጥቃት ፈጽማብናለች ያሉት አምባሳደሩ ተባበሩት መንግስታት ድርጅት ቻርተር አንቀጽ 51 መሰረት ራሳችን እየተከላከልን ነውም ብለዋል። እስካሁን ባለው የጦርነቱ ሂደት ከ224 ያላነሱ ኢራናውያን መገደላቸውንም አምባሳደሩ ተናግረዋል። በአሜሪካ መሳሪያዎች፣ የደህንነት መረጃና ፖለቲካዊ ድጋፍ ውጪ እስራኤል ይህንን ማድረግ አትችልም ሲሉ ያከሉት ኢራቫኒ በኢራን ላይ እየደረሰ ላለው ጉዳት አሜሪካም ኃላፊነት ትወስዳለች ብለዋል። ሀገራቸው ለተባበሩት መንግስታት ዋና ጸሐፊ እንዲሁም ለጸጥታው ምክር ቤት ደብዳቤ ማስገባታውንም የገለጹ ሲሆን ምክር ቤቱ እስራኤልን ሊያስቆማት ይገባል ማለታቸውን ኢርና ዘግቧል። የኢራንና የእስራኤል ግጭት ተባብሶ መቀጠሉን ተከትሎ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በካናዳ እየተካሄደ ያለውን የቡድን ሰባት ጉባኤ አቋርጦ መመለሳቸው ተገለጸ። ግልጽ በሆኑ ምክንያቶች ቀደም ብዬ መመለስ አለብኝ ያሉት ፕሬዚዳንቱ የዋይት ሀውስ ብሔራዊ ደህንነት ምክር ቤት እንዲሰበሰብ ትዕዛዝ ማስተላለፋቸውም ተነግሯል። ፕሬዚዳንቱ ባወጡት የጽሑፍ መልእክት ኢራናውያን ቴህራንን ለቀው እንዲወጡም አዘዋል። ጉባኤው ከመጠናቀቁ በፊት ቀድመው በመሄዳቸው ምክንያት ከዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪና ከሜክሲኮ ፕሬዚዳንት ክላውዲያ ሺምባ ጋር ታቅዶ የነበረ ውይይትም መሰረዙን ቢቢሲ ዘግበዋል። በዋናነት እንግሊዝ፣ አሜሪካ፣ ካናዳ፣ ፈረንሳይ፣ ጀርመን፣ ጣሊያንና ጃፓን የሚገኙበት የቡድን ሰባት ሀገራት መሪዎች ትራምፕ ጉባኤን ሳያጠናቅቁ ቀድሞ መሄዳቸውን እንደሚገነዘቡ ሲያሳውቁ፣ የፈረንሳዩ ፕሬዚዳንት አሜሪካ የተኩስ አቁም ስምነት እንዲደረስ የምታስችል ከሆነ በጣም ጥሩ ነው ሲሉም ገልጸዋል። የቡድን ሰባት አባል ሀገራት እስራኤልና ኢራን በገቡበት አስፈሪ ጦርነት ሳቢያ አስቸኳይ ስብሰባ ጠርቶ የነበረ ሲሆን በዚሁ ስብሰባ ላይ አባል ሀገራቱ ለእስራኤል ድጋፋቸውን ሰጥተዋል። እስራኤል ራሷን የመከላከል መብት እንዳላት አረጋግጠናል ያለው መግለጫው፣ ለእስራኤል ደህንነት ድጋፋችን እንገልጻለን ሲሉ የቡድን መሪዎች በመግለጫው መናገራቸውን ሮይተርስ ዘግበዋል። መግለጫው አክሎም ኢራን የቀጠናው አለመረጋጋትና ሽብር ዋነኛ ምንጭ ናት ሲል የኒውክለር ጦር መሳሪያ ሊኖራት አይገባም፣ እስራኤልም ይህንን ለመከላከል ቅድመ መከላከል አድርጋለች። ይህንን ደግሞ እንደግፈዋለን ሲሉ አባል ሀገራቱ ገልጸዋል። እስራኤል የኒውክሌር መሳሪያ ታጥቃለች ተብሎ ቢታመንም ምንም አይነት ማረጋገጫ እንደሌለ በመግለጫው ተመላክቷል። የቡድን ሰባት አባል ሀገራት አሜሪካ፣ እንግሊዝ፣ ካናዳ፣ ፈረንሳይ፣ ጀርመን፣ ጣሊያንና ጃፓን ያቀፈ ሲሆን በዘንድሮ ጉባኤ የአውሮፓ ህብረት፣ የአውስትራሊያ፣ የብራዚል፣ የሜክሲኮ፣ የዩክሬንና የደቡብ ኮሪያ መሪዎች ተጋብዘዋል። በዚሁ በሁለቱ ሀገራት መካከል በተደረገ ጥቃትም በኢራን በኩል 220 ሞት ሲመዘገብ በእስራኤል ወገን 24 መሞታቸውን የዘገበው ሮይተርስ ነው። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎችን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር ሰናይ ጊዜን ተመኘው።